እንዴት አንጀቴ እንደሚላወስ እውነት ለመናገር ማለት ነውና ሁል ጊዜ ደስተኛ ነችና ደስተኛ ነሽ። ከዛ ደግሞ ወደ ትዳር ህይወት ወደፊት እንግዲህ ልገባ እችላለሁ እግዚአብሔር ከፈቀደ፣ የወደፊት ህይወቴን፣ የትምህርት ውጤቴን፣ የመጨረሻ ህይወቴን፣ የትዳር ህይወቴን እንድትባርቅ እንድትመርቂልኝ ይፈልጋለሁ ብላ እናቴን፣ አያቴን የማልበሳለሁ ቢም ብላ መጥታለች እና ምንድን ነው የምትያለው? ርዳለሁ እና ለዚህኛው ለአያቴን ለማድረግ በመብቃቴ በጣም እድለኛ ነኝ እና ይህን አዘጋጅልን ብላን የመጣችሁና ይህን አዘጋጅታ መጥቻለሁ። አላማሽ አላማ ምንድን ነው? የማዬ ቆራቢ ነች። መቁረብ ሁልጊዜ ትቆርባለች ብዙ ጊዜ እና እኔም በራሴ ቤተሰብ ካደረገው ውጪ እኔ ለብቻዬ ለራሴ በራሴ ለብቻዬ ለራሴን ችዬ አያቴን የመቁረቢያ ልብስ ማለበስ ካልካለሁ ብላ ይዛ መጣ ነው እና ሴሞኑ ጀምሮ የምታቆርበን ልጅ አለችን ማለት ነው። እኛንም እኔ በአንቺ ምን ትልቅ ደደው አልብሻ አሳያታል። እኔ ማርያምን አላየሁትም፣ መቤቴን አላየሁትም። እግዚአብሔር በሚያውቀው መክሊት ሙልጌታ ላያቴ

ያው እንደ ገኒ ደግሞ ቤተሰውን እሷ ይንካ የመስቀል እንትን ልብስ ካረገች ካልቀረ ይሄሞ ጫማ ያስፈልጋታል፣ ብዬ ይሁንሽ፣ አይሁንሽ አላውቅም። ይሄም የማማ ምርጫ ነው።

በወላጆች በደንብ ገብቷታል። በአንቺም በጋሼም ያለውን ዋጋ በደንብ አይተዋለች። በህይወቷና በደንብ እንድትመርቀት እንፈልጋለን። ቀጣይ ልጅ የተባረ እግዚአብሔር ይባርክሽ። በሄድሽበት ሁሉ የረገጥሽው መሬት ሁሉ ያ ለምልም ለምልሚ። እግዚአብሔር ጥሩ ባል እንዲሰጠ ይመኛ ነበር ላንች የሚያስብ የሚያዘን፣ እንደ ሚስት ሳይሆን እንደ እናት፣ እንደ እህት የሚያይሽ ያጋጥምሽ። የእድሜ ልቅ የማያዳግመውን ጥሩ ሰው ያጋጥምሽ። በትምህርትሽም ጌታ ጥሩ እንጀራ የምታገኝበት ጥሩ እንጀራ የምትበይበት ያድርግሽ። የሰው መውደድ ይስጥሽ፣ ፍሬ ይስጥሽ፣ ጤና ይስጥሽ። ትልቁ ነገር ከሁሉም ጤና ነው፣ ጥሩ ጤና ነው። እድሜሽ እድሜሽን ረጅም ያድርገው። ዘርሽ ብዛት ብዙ ሆኝልኝ ብዥልኝ። እግዚአብሔር ይባርክሽ፣ እንዳሰብሽ መዳን ያለ የሚያስብልሽ። እኔ ወድሻል። እችን ምታክል ልጅ ነው አንተ ሆስፒታል እጥፍ ባርጌሽ ታቅፌሽ ወደ ቤት የገባሁት ልጅ እሷ ነች እንጂ እናትሽ እኔ እግዚአብሔር ይባረሽ፣ እንዳሰብሽልኝ እግዚአብሔር ያስብልሽ። ስራችሉ የተቃናይ መስመር ያለው ይሁን። የሰው ፍቅር ይስጥ እግዚአብሔር። የምርቃትን በረከት የምናውቀው የተመረቅን ሰዎች ነን እንዴት እንደምን መነዝር እየመነዘር እንዳለን የምናቀው እኛ ነን እና እግዚአብሔር አባቴ በጣም መርቆናል በጣም አንቺንም መርቆሻል አባቴ በጣም መርቆሻል የማየ ምርቃት ያው አላገኘሽም ለዚህ በስፋት አላገኘሽም ነበር እና ሁሌ ነው የምትለው እናቴ እንድትመረቀኝ በነገራችን ላይ የማየ ብቻለሁ ማማ እድሜ ይስጠንና እማማንም ሄደን እንመርቃለን እንዲመርቁሽ እናረጋለን። ምክንያቱም መስቀል እንሄዳለን፣ እድሜ ይስጣቸውን። እንዲሁም ከመስቀል በፊት እንሂድ እያልኩ እየጨቀጨኩት ነው። አይታወቅም፣ እኛ ምንም እኛ በእኛ ሂሳብ የሚሆን ነገር ስለሌለ አንዳንድ ጊዜ አንዳንድ ጊዜ መቅደም ያስፈልጋል ብዬ ነው የማስበው። ጊዜን አናቀውም፣ የጊዜን ፍርድ አናቀውም። እና ከጊዜ ፍርድ ማምለጥ አሪፍ ነገር ነው እና ማማ ስለተመረች ደስ ነው ያደኝ ማለት ነው። ብዙ ነገሮች እያየ ስላደገች ማማ በብዙ ነገሮች ስላለፈች አውቀዋለች ባህሪውን። ና ለዛ ነው የማይነት መረኪያት የፈለገችው አለብሳታለሁ፣ ፈልጋለሁ ብላ ያለችው እና ልጄ ለማልበስ ስለበቃሽ መመረቅን ስላትሰብ እግዚአብሔር አንቺን የሚመርቅሽ እኔ ናት። እንደምትፈልግ ይስጥሽ፣ እንደ ልብሽ፣ ይስጥሽ፣ እንደ ልብሽ እንደ ሀሳብሽ ብቻ ሳይሆን እንደ ልብሽ ያደርግልሽ። በጣም ነው የምወድሽ፣ የምኮራብሽ ልጄ ነሽ። ሌሎቻችሁ ይህን ነገር እንድትቀበሉ እፈልጋለሁ። የልጅ ልጆች ሁላችሁም የእውነት እኛ ምርቃት የገባን አርባ ካለፍን በኋላ ነው። አርባ ዓመት ካለፍን በኋላ ምርቃት ገባን። እናንተ ግን አስራ ቤት ሀያ ቤት ውስጥ ሆናችሁ ምርቃት ገብቷችኋል እና ምርቃትን በጊዜ ውሰዱት። ምንም የሚመነዝረው የቤተሰብ ሀብት የቤተሰብ ገንዘብ የቤተሰብ ምናምን አይደለም እሱ ታውት እሱ ሀብት ምናምን ሌላ ጉዳይ ነው። የልብ ፍቃድ መመረቅ በረከት ማለት ከገንዘብ በላይ ነው። የሰው ግንባር አይታጠፍብሽ ማለት ሀብትን አግኙ ማለት ነው። ተዘዋሪ ታቃላቸዋል። ገንዘብን አግኙ፣ እሽታን አግኙ፣ ጉዳይ አስፈጽሚ እሺ ተባይ የምትፈልጊ ነገር ይሳካልሽ፣ በሄድሽበት ሁሉ ነገር የምትፈልጊ ነገር አግኝ መባል ነው። የሰው ግንባር ቃሉ በጣም ትንሽ ይመስላል፣ ግን ቢግ ሰው ይሄን ቢግ የሆነ ነገር አግኙት። የጋሼ የሰጠን ነገር በጣም ብዙ ነው። ማ የሰጠችን ነገር ብዙ ነው። ከአያት መመረቅ በጣም በታደል ነው። ወላጅ ደግሞ ሌላ ጉዳይ ነው እና ከወላጅ ጀምሮ ያሉትን አያት፣ ቅድመ አያት ምናምን እያል ያሉትን ባላቸው እድሜ ኤክስፕሎይት ማድረግ መጠቀም ግን በጣም በጣም ብልጥ መሆን ነው፣ ዋይዝ መሆን ነው እና ተጠቀሙት። ማማዬ በጊዜው ብዙ ነገር በስላለች ያለ እድሜዋ ሕይወትም ኑሮም ያለፈችበት ስራ ግን ሁሉ አስተምሯታል እና የእኔ እናቴን ስላሰብሽ አመሰግናለሁ። ገና ስትመረቅ ትመረቃለች። ትመረቋት ስትመረቅ እየመረቅኩ ነው። ሁሌም እኔ አንድ ጊዜም እኔ ልጆቼንም ሆነ ሌ ልጆቼንም ሆነ ማታ ስተኛ ሁሌ ሳል መርቅ ጠብቅልኝ ሳለል ቀርቼ እንደዚህ ተኝቼ አላቅም። አሁንም እግዚአብሔር የልጆችንም የሌ ልጆችንም እድሜ ሰጥቶ እኔ ለእኔም እድሜ ሰጥቶኝ እነሱንም አለማቸው ደግሞ የነሱን የልጅ ልጅ ለማየት ያብቃኝ እኔንም እድሜ ይስጠኝ፣ ልጆቼንም ይባርክልኝ፣ የሌ ልጆቼንም ሺ አርግልኝ። አሁንም በስተና ሰላሳ ሁለት የልጅ ልጅ ማለት ለእኔ ትልቅ ጸጋ ነው።

ሰላሳ ሁለት ደርሰናል። እግዚአብሔር ይመስገን፣ ክብር ለሱ ይሁን እና እግዚአብሔር እኔን እኔ እንጃ እኔ እንዲህ ነው ብዬ ለመግለጽ ይከብደኛል። ለእኔ ያደረገውን ፈጣሪ እኔ ይከብደኛል። ከበት ከፋንድያ ላይ ነው አንስቶ ለዚህ ያበቃኝ ይህን ኩኖ አለም ያሳይ እና እኔ አሰላ ስገባ እኔና ንጋቱ ብቻ ነን። ሌላ ማንም እንኳን እና ዘመድ እማቀው ሰው የለም። አንድ ነገ ሰውልድ የሚባሉ አሉ እነሱ ሁለቱን ባልና ሚስቶች ብቻ ነው ማቀው እንጂ ሌላ ማቀው ሰውም የለም ነበር። አሁን ይሄው ሁሉ ጸጋ ሰጠኝ ፈጣሪ፣ የልጅ ልጆችንም ልጆችን ባረከልኝ። አንድ ወደኋላ የቀረብኝ የለ፣ ለእኔ ተን የሚፈልግ የለ። የልጅ ጡረተኛ አልፈልግ የሚል ነበር ንጋቱ። እኔ ልጅ ጡረተኛ የለብኝ የሚጦረኝ እንጂ የምጦረው ልጅ የለ። ሁሉ የተባረከ ሁሉ እንዳልኩት ይሆን ብቆጣ ብማታ ብሰድም ቀና ብሎ የማያይ ልጆች ነው የሰጠኝ እግዚአብሔር። ለእግዚአብሔር ምን ብዬት እንዲያው ምስጋና እንደማቀርብ እኔ ይከብደኛል በጣም እና እግዚአብሔር አሁንም ክብሩ ይስፋ፣ ጸጋው ጓደል፣ የፈጠረኝ ንጉስ ይባርክል። ሁላችሁም ተባረኩ። በሰላም እንደወጣችሁ በሰላም ግቡ። እግዚአብሔር በሄዳችሁበት ሁሉ በረገጣችሁበት፣ በደረሳችሁበት ሁሉ የሰው መውደድ ይስጣችሁ፣ ስራችሁን ያሳካላችሁ ሰው ሁሉም የሚያከብራችሁ እንደ ንጉስ የሚያችሁ እንጂ ዝቅ ብሉም እንዳትታዩብኝ ያደርግልኝ ጌታ እግዚአብሔር። መቼም የለመኑትን አይነሳም፣ የነገሩትን አይረሳም። እኔ የለመንኩትን ማታ ማታ ስታኛ ለምነው የምለምነውኝ አይርሳኝ። በሁላችሁም ይዳል መረቃቴ እግዚአብሔር። ዛሬ መክሊት ትልቅ ሰው ናት እውነት ለመናገር ማለት ነው። መክሊት ህፃን ስለ መክሌት ያለኝ ሀሳብ በጣም ትልቅ ነው የነበረው። ዛሬ አይደለም የዛሬ 15 20 ዓመት የምናገረው ነው የነበረው እና አንዳንድ ልጆች ገና ከእናታቸው ማህጸን እንደወጡ ትልቅ የሚሆነዋሉ በሀሳባቸው፣ በምግባራቸው፣ በስነ ምግባራቸው፣ በተፈጥሯቸው እና መክሌት የዚህ ሁሉ ልጆች ምሳሌ መሆን የቻለች ልጅ ሆናለች። ከእሷም አልፋ አንድ ጊዜ እናንተ ቤት ስመጣ ወንድሞቿ እሷ የሚያዩበት አይን እንዴት እንደሚያሳሳኝ ነው እንዴት እንደሚያሳሳኝነት ነው እውነት ለመናገር ማለት ቅዱስ ዳዊት ልውል እህቴ ሲሉ እንዴት አንጀቴ እንደሚላወስ እውነት ለመናገር ማለት ነው። እና አንድ አንዳንድ ጊዜ እግዚአብሔር በሞገስም በጸጋም ትልቅ አርጎ የሚያሳድጋቸው ልጆች አሉ አይደለ? በቃ የተመረጡ ልጆች ማለት ነው። እግዚአብሔር ያያትሽ አይደለ? የእናትና አባትሽ ምርቃት ትልቅ ትልቅ አርጎሻል። እውነት ለመናገር ማለት ዛሬ ደግሞ አስበሽ አንቺ ሩቅ አሳቢ ነገሮች በጥልቅ የምትመረምሪ የመሆንሽን ድሮ ማውቅ ነበር። እኔ ሁሌ እላት ነበር፣ ከአመታት በፊት ለናትሽ ማለት ነውና ይሄን ነው በተግባር አየው ዛሬ ማለት ነው። ከማንም በተለየ ሁኔታ አንቺ ደርሰሽ ስለ ወደፊት ሕይወትሽ ይሄ ጊዜ ሳያልፈኝ ይሄን አጋጣሚ ሳያመልጠኝ ምናምን ብለሽ የኛን እናት የአንችን እናት የአንችን አያት አንቺስት ወልጂ ከሕክምና ክፍል የተቀበለችሽ ማየ ናት። አቅፋ የተቀበለችሽ ታውቃለሽ። ደም አባትሽ ሲያወራ ነበር። ሙሌና አቀማንሶት ይሄን ለማየት አቀማንሶት ኃላፊነት ሁሉ የተወው ለማየና ለአባታችን የነበረው ዛሬ አባታችን አጠገባችን ማይኖር እናታችን ግን አለች። የአንችን ቁም ነገር የአንችን ስኬት የአንች እዚህ መድረስ አሳይቷታል ፈጣሪ። በእርግጥ አባታችንም ይህን ነገር አይቷል። እና አሁን መጨረሻ ሲያማረ ይሆን ለልጆቻችን ምሳሌ አርግሽ የሚልች እውነት፣ እኔ ከልጆች እንደ አንድ ነው ማያቸው። አንቺን ብቻ አይደለም ሁሉንም ማለት ነው። እና ግን ያንቺ ይለይብኛል። እውነት ለመናገር በሙሉ አይኔ ለማየትም ከምሳሳላቸው የወንድሜ የእህቶችን መካከል አንቺ ተለየሽ ልሾጣል። ደፍሬም ማልናገር እንደው እግዚአብሔር ሁልጊዜ ይጠብቃት ይከልልሽ፣ በደሙ ይከልልሽ። እውነቴን ነው የምንነግርሽ። በቃ እግዚአብሔር በደሙ ይከልልሽ። ሌላ ምንም የምልሽ ነገር የለም። መጨረሻሽ እንደው የሚያሳምረው እናት እና አባት ይጠበቅልሽ፣ ርጅም እድሜ ይስጥልሽ። አሁን እናንተ ቤተሰብ ውስጥ እኛ ቤተሰብ ውስጥ የተፈጠረውን ሰላም እግዚአብሔር መጨረሻው እንደው የሚያሳየው እውነት ለመናገር ማለት ሌላ ነው የምለው ነገር የለም። ተባረክ ትልቅ ያርግሽ። አሁንም ትልቅ ነሽ ፊት ግንባርሽን ስሜ እንዳሳደግኩሽ ሁሌ ባንቺ ነውና ሌሎቹ ነው የልጅ የወንድሞች ልጆች ግንባር የምስመው ግንባር የምስመው የነሱንም፣ ባንቺ ውበት ባንቺ ሞገስ ነውና ሁሉም ያንቺን አሪያ ይከተል። አንቺ አሪያ ሁኚ። ሁላችንም ልጆች አሉን፣ ልጆቻችን በሙሉ የተባረኩ ይሁኑ። ባንቺ ተከትለው ሁሉም አሪያ ሆኖ ባንቺ ፊት ላይ የሚታየው ደስታ ባንቺ ፊት ላይ የሚታየው ገጽታ ለወንድሞች የልጆች በሙሉ እኩል ተጋብቶ ሁሉም ግርማ ሞገስ ሲሙላ አባትሽ ዳኛዬ ብሎ ሲናገራው ሲጣፍጥ ሁሉ ጊዜ ዳኛ ሁኝ። ምርቃቱ ምርቃት ይሁንልሽ፣ በረከት በረከት ይሁንልሽ። አባታችን እንደሚመርቀው እየተመረቅሽ ሁኝ። በዚህ ቦታ ያሉ በዚህ ቦታ አይሌሉም ወንድሞቻችን፣ የወንድሞቻችን ልጆች በሙሉ የተመረቁ የሆኑ ሁላችንም በሰላም በበረከት በረዴት በዚህ ቤት በረከት ሰላም ፍቅር አንድነት ያምጣለት። ከኔ በተረፈ መቤቴ ክደቀደ ኪዳነ ምረት ትሙላበት። ዓለም ተራ ነች፣ ዓለም ሙገሳ ነች፣ ዓለም ዝም ብላ ደምቃ የምትታይ ጽጌረዳ ነች። ጽጌረዳ ውሃ ሲያጣ ፀሐይ ሲያጣ ኩምሽሽ እንደሚል ዓለም ዲ ነች። ዓለምን አሜን ብለን ተቀበለናት። ወደሚቀጥለው የህይወት ዓለም እናታችን እንደሄደች አንቺም አባትሽን እናትሽን ያንቺ ልጆች ከስር ሆነው ቆረቡልኝ ብለው የሚያለብሱ ልጆች እስጥሽ። ሞገስ ያለው ልጆች እስጥሽ። ሁል ጊዜ ደስተኛ ነሽ እና ደስተኛ ሁኚ። በቃ በቃ ዓለም እንዲነች ብለን የምንናገርባት ሳይሆን ዓለም ሙሉ ነች። ብትጎልም ብትጎልም ሙሉ ነች ብታንስብ ሙሉ ነች። እንደምቀብ ሙሉ ነች። እሷ እሷን ማንም ይነካት የለም። ግን የኛ የመቀበልሽ እኛ ዓለምን እንዴት አድርገን እንቀበላ፣ ገዝፈናል፣ ጎብጠናል፣ ታምናል ምናምን የምንለው ነገር ትተን ዓለም ዓለም ነች። ግን የማያልቀውን ዓለም እሱ እንዲሰጥሽ። አንዳንዴ ስትቆነጠጭ ስትቆነጠጪ፣ አሜን። አንዳንዴ ስትታመሚ፣ ማረኝ አንድ አንድ እንደሚሆን ነገር ሲመጣ ሳይ ብለሽ ወዝሽ ገጽታሽ ልክ ነው። አሁን የልጅነት ውበትሽ እንደሚያምረው ዓለምን ስትቀበያት በሁሉም መልኩ ስትቀበያት እንደዚህ ያምራል። ሁል ጊዜ መሪ፣ ሁል ጊዜ ድምቂ። ልጅሽን የምንስምበት የልጅሽን ክርስትና አይተን የምንበላበት የምንጠጣበት ዘመን ይስጣል። ለሁላችንም ጤናና ፍቅር ይስጣል። አንድ ያድርገን። ከኔ በተረፈ ኪዳነ ምሕረት ትምላበት ኢየሱስ ክርስቶስ በመሐላችን መሆኑን ቆሞ ሞገሱን ክብሩን ይስጠን። አመሰግናለሁ።

ትልቅ ትልቅ ነሽ፣ ልቅ ያለሽ መዳ አንቺ ምዝጋቤ ልስጥሽ። ተባረኪ እናቴ። አንቺ ስለወለድሻት ነው። እሷም ይሄን ያሰበች፣ እሷ ስታስብ ደግሞ፣ አንቺ ደግሞ ቀጥለሽ ጫማ እንዳይጎል አደረግሽልኝ። ለኔ በሰጣችሁት ለኔ ባወጣችሁት ወጪ እግዚአብሔር እጥፍ እጥፍ እጥፍ አርጎ ይሙላላችሁ። ሀብት በሀብት ያርጋችሁ። የሰራችሁት ሁሉ ይባላል። በደረሳችሁበት ሁሉ የሰው ፍቅር ይስጣል። ጤና ነው ዋና ጤናነታ። እግዚአብሔር እኔ ባጎዳችሁት